ሰላም ጤና ይስጥልን። ክብራትና ክብራን ውድ የኪዱ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሁሉ ሰላመ ክርስቶስ ይብዛላችሁ። እንዴት ናችሁ? ዛሬ ውሎዬን ነው የማሳያችሁ። ያለሁትኝ ገጠር ነው፣ የሚያምር ነፋሻማ አየር ያለበት ደስ የሚል ቦታ የእውነት በጣም ነው የሚያምረው እንደዚ አይነት ቤት እንደዚ አይነት የሆነ በቃ ጫካ የሚመስል ንጹህ አየር ያለበት የሆነ ሀገራት ሀገሬን ነው የሚያስታውሰው። እንደዚ አይነት ቦታ ሳይ እንዴት እንደሚያምር! ቤቷ ግን ትንሽ ናት። በቃ እዚ እየመጡ አረቦች አለማቸውን ይቀጫሉ ማለት ነው። በጋ በጋ ላይ እንዴት እንደሚያምር የእውነት እንደዚህ አይነት ቤት ይስጣችሁ፣ አሜን በሉ። የተረጋጋ ህይወት፣ እንደዚህ ደስ የሚል ህይወት በተለይ ለሰው ልጅ ለሰው ዘር ለሙሉ ይገቧል። ግን ደግሞ በስደት ያላችሁ ከስደት ደክማችሁ ሀገራችሁ የምትገቡ ለእህቶቼ አሜን በሉ። ምርቃቴ እንደዚ አይነት ደስ የሚል እንደዚ አይነት የሚያምር ህይወትን ይግጠማችሁ። በእውነት በጣም ነው የሚያምረው፣ እንዴት እንደሚያምር እንደዚህ አይነት ህይወት ይገባችኋል። ይገባናል፣ ለስደተኞች ለእኛ በጣም ይገባናል። ይህን ያህል እንኳን ባይሆን ግን የሆነ የተረጋጋ ህይወት ይገባናል። የእረፍት እንጀራ ይገባናል። ከስደት ደክመን ሀገራችን አርፈን መኖር በደስታ መኖር መውለድ የምትፈልጉ ወልዳችሁ ከብዳችሁ እግዚአብሔር አምላክ እንደዚህ አይነት የተረጋጋ ደስ የሚል ህይወትን እንዲሰጣቸው እመኛለሁኝ። ማግባት ለምትፈልጉ እግዚአብሔር አምላክ የማይጨቃጨቅ ባል እኝም የሚል ባል ሳይሆን የማይጨቃጨቅ ባል የተማረ የተመራመረ ባል ይስጣችሁ። ወልዳችሁም ደግሞ ጤነኛ ልጅ ስጣችሁ። ከስደት መልስ በእውነት የተረጋጋ ህይወት ደስ የሚል ህይወት እንደዚህ አይነት የሆነ ቀዝቀዝ ያለ ህይወትን እግዚአብሔር አምላክ ያድለን ያድላችሁ። በመቀጠል ደግሞ አሁን ላይ በተለይ ጆርዳንም ሆነ የትኛውም ሀገራት ያላችሁ እህቶች ምንጣፍ የምታጠብበት መስኮቶች ምናምን የሚሰራበት የሚጸዳበት ጊዜ ነው። እራሳቸውን ጠብቁ። እንደ በእግዚአብሔር ብዙ ልጆች እየወደቁ የራሳቸውን ህይወታቸውን እያጡበት ያለ ጊዜ ነው እና ከስራ ይልቅ ራሳቸውን አስቀድሞ ላለው ለስራ፣ እኛ በጣም ኢትዮጵያውያኖች ለስራ በጣም ነው የምንሞተው። እራሳችን አንጠብቅም። እራሳችንን ጎርተን ለስራ ነው ማለት ነው። እኛን ሳይሆን የምናስቀድመው ስራን ነው ማለት ነው እና የስራ ጫና የሰዎች ጫና አለ። በዛ ላይ ምግብ አንበላ። አሁን ሌላ ዜጎችን ብታዩ መጀመሪያ ነዳጅ ሳልሞላ ነው ሚሉት አረቦቹ እንኳን አሰሪዎቻቸው እንኳን ስጠይቁ፣ አሁን ለምሳሌ ፊሊፒን፣ ሌላ ዜጎች አሁን መጀመሪያ ስራ እንኳን ቢያዟቸው ራሱ ሳልበላ አልንቀሳቀስም ነው ሚሉት እና እኛ ግን ምግብ ራሱን ኑሮ ቅድሚያ ለራሳችን አንሰጥም። ይሄንን ጨርሼ ይሄንን ሰሪቼ ካለቀ በኋላ እንደገና ደግሞ ምግብ ቁጭ ብዬ እየበላው ሰዓት ይሄድብኛል፣ ስራም አያልቅም ምናምን ነው የምንለው እና የአረብ ሀገር ቤት እንግዲህ እንደምታውቁት ስራ አያልቅም ማለት ነው ሀያ አራት ሰዓት ሙሉ አርባ ስምንት ሰዓት እንኳን እየሰራችሁ እንኳን ብትውሉ የአረብ ስራ ማለቂያ የለውም ማለት ነው እና ራሳችሁን ጠብቁ። እራሳችሁን አስቀድሙ። መጀመሪያ እራሳችሁ ዴና ከሆናችሁ ጤና ካላችሁ ነው ሰርታችሁ መለወጥም ሆነ እራሳችሁን የሰራችሁትን መጠቀም የምትችሉት እና መጀመሪያ እራሳችሁን አስቀድሙ። ምንጣፍ ስታጥቡ ደግሞ ብቻችሁን አትጎትቱ ማለት ነው። ምክንያቱም ብዙ ህመም አለ፣ ጉላልት አለ፣ የልብ ድካም አለ። እንደገና ደግሞ ኔስካፌን ብዙ አትጠቀሙ። ብዙ ጊዜ በባዶ ሆዳችሁ ኔስካፌን ስትጠጡ የልብ ድካም ብቻ ብዙ በሽታ ያመጣል፣ እና በባዶ ሆዳችሁ ኔስካፌን አትጠጡ። መጀመሪያ ምግብ ብሎ ከስራ ራሳችሁን አስቀድሙ። ለራሳችሁ ያው እናንተው ናችሁ ማለት ነው፣ ለእኛ እኛው ነው ያለ ማለት ማንም የለንም ለራሳችን እና ራሳችሁን ናስ